ጌፍትል ስቴት ማህበረሰብን ከነባልዳል። ይህ አዋዜ የሰበር ነው። ትልቋ ሰይጣን ባሏት አሜሪካ ከሰላጤው መባረርና ግልገሏ ሰይጣን በሚሏት እስራኤል ከምድረ ገጽ መጥፋት ላይ የእስላማዊ አብዮታዊ ሪፐብሊክ ኢራንን መሠረት የጣሉት የኢራን አብዮታዊ ሃይማኖታዊ መንፈሳዊ መሪ አያቶላህ ካሚኒ አሜሪካንን ጆሮ ግንዷ ላይ በጥፊ አልሰናታል ሲሉ ባልበገር ባይነት ስሜት ተናገሩ። የወደድኩ የሞትኩ እንደሆነ አርማዬን ያነሳሉ ያሏቸውን ሦስት እጩ ተተኪዎች ሰይመው ያገዛዙን ወታደራዊ ስለላዊና ሳይንሳዊ አንገት ከቀላው አይሁዳዊቷ ባላንጣቸው ሳይፍ ገለል ለማለት እስካሁንም በህቡ የሚገኙት የ86 ዓመቶ ካሜኒ ቀደም ብሎ በቪዲዮ ተቀርጾ ከተላለፈው መግለጫቸው በፊት በኤክስ ገጻቸው ባሰፈሩት መልእክት፣ ፋርሶች በአንገቴ ላይ ያለ ያጠለቁት የኒውክሌርና የቦሊስቲክ ሚሳይል መጅን አውልቄ ለመጣል ሰኔ 6 በተባለ ጁን 13 በተባለ ክፉ አርብ ዘላ ጎብ ያለችብን እስራኤልን ወግረን አሸንፈናታል ብለዋል ካሚኒ። እንደሚሉት ከሆነ የስምንት ዓመት ታናሻቸው የአሜሪካው ልዕለ ኃያል ፕሬዚደንት ዶናልድ ትራምፕ ጦርነቱ ላይ ባለፈው ቅዳሜ ሌሊት ዘለው ድርግም ያሉትና ለእስላማዊ አብዮታዊ ኢራን ዝንተ ዓለማዊነት ዋስ ጠበቃ እንዲሆነን ከሦስት አስርት ዓመታት በላይ የካብንና የገነባነውን በመቶ በመቶ ቢሊዮን ዶላሮች የሚቆጠር ገንዘብ ያፈሰስንበትን የደህንነታችን የሕልውናችን ዋስና ጠበቃ በሆኑት የኒውክሌር ተቋሞቻችን ላይ በሰይጣን ድጂኖ የቆፈሩትና የፈነቀሉት እስራኤልን ለማዳን ሲሉ ነው ብለዋል ካሚኒ። ቦሊስቲኮቻቸው የእስራኤልን ንብርብር የመከላከያ ግድግዳዎች እየጣሱ ማለፋቸውን ገልጸው አሜሪካ በቀጥታ ዘላ የገባችሁ ባትገባ ኖሮ ጽዮናዊቷ አገዛዝ ሙሉ በሙሉ እንኩትኩቷ ይወጣ እንደነበር ተሰምቷት ነው። አሜሪካ የገባችሁ ግልገሏን ለማዳን ነው ሲሉ ፍርጥም ብለዋል ካሚኒ ሲቀጥሉ አሜሪካ የኒውክሌር ጣቢያዎቻችንን አጠቃች፣ የፈጸመችው ያከናወነችው ይህ ነው የሚባል ግምት የሚሰጠው ነገር ግን የለም ብለዋል። የአሜሪካ ፕሬዝደንት እንዲህ ዩኝውኝ እያሉ ያንጎራደዳቸው ወደው ሳይሆን አስፈልጓቸው ነው ብለዋል። ካሚኒም እንደ ካሚኒ ከሆነ ትራምፕን አያሆሆ ማታ ነው ድሌ እያሰኘ በትከሻ ላይ እንዲፈናጠጡ የሚያደርግ ድል የለም። መሬት ላይ ያለው እውነታና ያሳይም ይላሉ። ዶናልድ ትራምፕ እንደ ወተት አንጀት በረዘመ ቅጥልጥል ዋሻዎች በተራሮች ማሐፀን ውስጥ አንድ መቶ ሜትር ጠልቆ የተገነባውን ፎርዶ የኑክሌር ማበልጸጊያ እንደ ብቅ ለማበራየት ሲባል ለሱ ተብሎ ታስቦበት የተሠራውን ጂቢዩ 57 እዝባር ቢ ማሲቭ ኦርዲናርስ ፔኔትሬተር ፈንቀል የሰይጣን ዲጂ ነው በመተማመን ቢጥሉምና ጉሮ ሸባይ ማለት ቢፈልጉም የሀገራቸው መከላከያ ሚኒስቴር ፔንታጎን የስለላ ክንድ ሆነው ወታደራዊ የስለላ ኤጀንሲን በትኩስ ደስታቸው ላይ ሌላ ቀዝቃዛ ውሃ ቸልሶበታል። ኤጀንሲው የተወራለት የሰይጣኑ ዲጂ ነው ያውም ስድስቱ የፎርዶ ላዕላይ መዋቀርን እንዳይሆን አደረጉት እንጂ ቁልፉን ሁለት መቶ ሴንትሪ ፊውጆችና የበለጸገ ዩራኒየም የሚገኝበትን የምድር በታች ክፍሉን ለክፉ አልሰጠውም ሲሉ ገምግመዋል ስለዚህም ኢራኖች ምሽቱን እሳቷን አዳፍና ጠዋት ክብሪት መጫር ሳያስፈልጋች በቀላሉ እፍ ብላ እንደምታቀጣጠል ባትሌ ሁሉ የኢራን መሐንዲሶችና የኒኩሌር ሳይንቲስቶች ፎርዶን በሁለትና ሦስት ወር ጊዜ ውስጥ መልሰው እንደነበር ሊያደርጉት ይችላሉ ብሎ መገምገሙ የዋይትሃውስን ቆሽት ለብግነት አጋልጦታል። ቶታሊ ኦብሊትሬትድ፣ ሙሉ በሙሉ ዶግ አመድ የሚለውን የውጤት መግለጫቸውን መልሶ ለመዋጥ ያቃራቸው ዶናልድ ትራምፕ በፔንታጎን የስለላ ክንድ ኤጀንሲ የፖለቲካ ጠላቶቻቸው እና ሳንሴ እናንኳሴ የስለላ ድርጅቱን የሙያ ልዕልና በርዘው በመግባት ድርጅቱ አገር ወዳድነትን ክዶ የሌለውን የፕሮፓጋንዳ መጠቀሚያ በመሆን ፍልሚያዬን አንኳሶብኛል ብለው አምኗል። የጦርነት አሸናፊ መሪ መታፈርና መፈራት ያከናንባቸውን የሰይጣን ድጅኖ ጥቃት ፋይዳ ለማዳን የሀገሪቱ ማዕከላዊ የስለላ ድርጅት ሲአይኤና የብሔራዊ ስለላ ድርጅቱ እንደዚሁም የእስራኤል አቶሚክ ኮሚሽን አብረዋቸው ቢቆሙም፣ ከነከሰ እንደማይለቅ ውሻ ጥቃቱ እንደተባለው ደምሳሽ አልነበረም የሚለውን ቀሳፊ የፔንታጎን ግምገማ ወይም ቅድመ ግምገማ ዘገባ እንደ ማስቲካ ያኘከው የአሜሪካ ፕሬስ እፎይታ አልሰጣቸው፣ ዛሬ ቀን ላይ በሀገሪቱ ቁጥር አንድ ጄኔራል የጥምር የታማዦር ሹሞች ሊቀመንበር መንበር ባለአራት ኮከብ ጄኔራል ቃየል ከመከላከያ ሚኒስትር ሄክሴት ጋር አብረው በመቅረብ በቪዲዮ ፕሮጀክተር በማሳየት ሊያስተባብሉና ሊያርቁ ቢፈልጉም የቀለባሾችን ጋዜጠኞች ጋግርቶ አልቻሉትም። ትከሻ ከባዱ የጦር ሰው በስድስት የሰይጣን ድጅኖ ቁፋሮ የተራራ ትከሻው ስድስት ቦታ ላይ የተሰበረውና እንደ እሳተ ገሞራ አፍ የተከፈተውን የእሳት ጉድጓድ እያሳዩ ፎርዶ ተነብጧል ቢሉም ጋዜጠኞች አዲስ ጥያቄ የጋረጡባቸው ጄኔራል የፎርዶን መነቦጭ መጠን ኦብሊ ትሬት በሚለው ቃል ይገልጹታል፣ ይስማማሉ በዚህ ቃል አሏቸው። ጄኔራል ቃየል አዲስ አቦች እንደሚሉት ባልሰም ያለፉት የፕሬዝደንት ዶናልድ ትራምፕ ኦብሊ ትሬት ዶጋመድ የተጋነነች ሳትሆን እንዳልቀረች የጀኔራሉ የኩራት ዝምታ አሳብቋል። የፋርሱ መንፈሳዊ መሪ ያሌ ካሜኒም በዛሬው መግለጫቸው ሰውየው ያጋንናል ሲሉ ይህን ማለታቸው ነበረ። ምክንያቱም ካሜኒ እንዳስቀመጡት ትራምፕ የሚያጋንኑት አንድ የሆነ ነገርማ መደበቅ ያስፈልጓቸዋል ብለዋል። ካሜኒ በንግግራቸው የፕሬዚደንት ዶናልድ ትራምፕ ጦርነቱ ዘሎ መግባት ለመፍረስ አፈክፍካ የነበረችውን ጽዮናዊት አገዛዝ በነፍስ ከማዳን በስተቀረ ፋይዳ አልነበረውም ብለዋል። ምክንያቱንም ሲያስረዱ እስራኤልን ከመታደግ በስተቀረ በኒውክሌር ተቋሞቻችን ላይ ይሄ ነው የሚባል ጉዳት አላደረሱም ሲሉ ካሚኒ ፍርጥም ብለዋል። የፕሬዝደንት ዶናልድ ትራምፕ ቁስል ላይ ጨው የነሰነሳ መግለጫቸውን በመቀጠል ካሚኒ እስላማዊት ሪፐብሊክ ኢራን አሸንፋለች በበቀልም የአሜሪካንን ፊት በጥፊ አጩለዋለች። ብለዋል ካሚኒ የጠቀሱት ጥፊ ኳታር ውስጥ በሚገኘው ትልቁ የአሜሪካ ጦር ሰፈር ላይ የከፈቱትን የ14 ሚሳይሎች ሩምታ ነው። ካሚኒ እንደሚሉት የአየራይል ጦር ሰፈሮች ተነብጨዋል። ይሁንና አሜሪካንና ኳታር 13 ቦሊስቲክ ሚሳይሎች ተቀንድበው መውደቃቸውንና የደረሰ ጉዳትና ውድመት እንደሌለ ይናገራሉ ቢናገሩም ታዲያ ከመከላከያው ያመለጠው አንድ ቦሊስቲክ ሚሳይል ምን ላይ እንደወደቀ አልገለጹም። ዳግም ሌላ ጥቃት ቢቃጣ ሎ ካሜኒ በመግለጫቸው ጠላት ያለ ጥርጥር የከበደ ዋጋ ይከፍላል። እጅ መስጠት የለም። ሀገራችን ሀያል ናት ብለዋል። ሲቀጥሉም ታላቁ ሀገር ኢራን በውሸት ላይ በተመሠረተችው ጽዮናዊት አገዛዝ ላይ ለተቀዳጀችው ድል እንኳን ደስ አላችሁ ማለት ፈልጋለሁ ብለዋል። ካሚኒ ራሳቸውን ደብቀውና ለምናልባቱ ሦስት ተተኪ እጩዎች መርጠው በመሩት ውጊያ እስራኤልን በአምስት መቶ አምሳ ቦሊስቲክ ሩምታና በአንድ ሺህ ሰው አልባ ወደ ወግር ያለሁ ብለዋል። እስራኤል እንደምትለው ከባሊስቲክ ሩምታዎች መካከል ሰላሳው ከሰው አልባ ወጀብ ደግሞ አንድ እንዳለፈና የመኖሪያ ሕንፃዎችን ዩኒቨርሲቲዎችንና ሆስፒታሎችን በቀጥታ በመምታት የከፋ ውድመት እንዳደረሰና 28 ዜጎቿን እንደገደል አስታውቃለች። በሺዎች የሚቆጠሩ ቆስለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናዩ በወገናቸው በሰጡት መግለጫ የኢራንን የኒክሌር ፕሮጀክት ሙሉ በሙሉ ጨንግፈነዋል ብለዋል። ሲያስጠነቅቁም እነዚህን ተቋማት ማንም ደፍሮ መልሶ ሊገነባ ቢሞክር ሙከራውን ለማኮላሸት በተመሳሳይ ቁርጠኛነት፣ በተመሳሳይ ኃይል እንመታለን ብለዋል። ኢሳያስ እንደሰማሁው ነው። ዛሬ የኢራኑ መንፈሳዊ መሪ አያቶላ ካሚኒ ቢያንስ ከተኩስ አቁሙ በኋላ እንደውም ደግሞ ከዛ በፊት አንድ ሳምንት ለሚሆን ጊዜ ያው ህቡ ቦታ ላይ ነበሩ። ያው ባንከር የሚባል ራሳቸውን ሊጠብቁ የሚችሉበት ቦታ ነበሩ። አሁንም መልእክታቸው የተላለፈው በቪዲዮ ተቀርጾ ነው። አስቀድሞ ተቀርጾ ነው ያስተላለፉት መልእክት። እንግዲህ እንደሰማው ነው። በዚህ መግለጫቸው ድጋሚ አሜሪካ ኢራን ላይ የሆነ ጥቃት አደርሳለሁ ብላ ብትል ኳታር ያለው ብቻ ሳይሆን በመላው መካከለኛ ምስራቅ የሚገኘው የአሜሪካ የጦር ሰፈር ኢላማ ሊሆን እንደሚችል ነው ያስጠነቀቁት። በኢራንና በእስራኤል መጨረሻም ላይ ደግሞ አሜሪካን ጣልቃ ገብታ ያደረሰችው ጥቃት አለ። እነዚህ ጥቃቶች ከዓለም የተሰወሩ ጥቃቶች ናቸው ወይ? አሁን የኢራኑ መሪ ሃያቶላው ይህንን ሲናገሩ ምንድን ነው ተጨባጭ ነገራቸው? ምንድን ነው የሚደግፋቸው ነገር ነው? እንደው የኢራንን ሕዝብ ለማነሳሳት ዴሊብሬትሊ ታስቦና ታቅዶ የተደረገ ንግግር ነው ወይ? ያ ካልሆነ ደግሞ ይሄ ንግግራቸው ምክንያቱም ይሄ ጉዳይ የህልውና ጉዳይ ስለሆነ ድጋሚ ሌላ ጦርነት አያመጣም ወይ? ዋሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ160 በላይ ተጠቃሚዎችን ያፈራ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 ጥያቄው መጠየቅ ይችላል። ነገር ግን ኢሳያስ ያው እኛ ዜናን በዜና ነው ማጠናከር ወይም ማስተባበል የምንችለው። ቢያንስ ግን መንፈሳዊ መሪ አያቶላ ካሚኒ የሰጡት መግለጫ ኢራን ለዚህ ለአስራ ሁለት ቀን ጦርነት ያላት አመለካከት ነው። በነገራችን ላይ በዚህ ጦርነት ኢራን ከስድስት መቶ በላይ ዜጎቿ ተገድሏል። ልክ እንደ እስራኤል ሁሉ ሆስፒታሎች እሷም ወድመውባታል። የመኖሪያ ህንፃዎችም እንደወደሙ ገልጻለች። ወደ ከአራት ሺህ በላይ ሰዎች ደግሞ እንደቆሰሉባት ታውቋል። እንግዲህ ምንድን ነው ማለት ምንችለው? ሁለቱም እንደሰማኸው፣ ለምሳሌ አልጀዚራ ላይ ገብቼ ሳነብ አንድ የእስራኤል ኮሎኔል አነጋግረው ኮሎኔሉ ኢራን አሸነፍኩ ማለቷ ጆሬ፣ ነው ይህ ጆሬ፣ ማመን አልችልም የሚል አስተያየት እንደሰጡ የተቀመጠ አለ። ግን ዜናውም በዜናነቱ ማቅረብ አለብን። ምክንያቱም በተመሳሳይ ሁኔታ የእስራኤልንም ወይም የአሜሪካንን ያቀረብ ነው። በዚህ መንገድ ነው። ስለዚህ ግን በኋላ ለምሳሌ ዶናልድ ትራምፕ የሰጡት መግለጫ ቶታሊ ኦብሊተሬትድ፣ ሙሉ በሙሉ ዶጋ አመድ ሆኗል፣ ወደ አንድ ማንኪያ ምርት ተቀይሯል። ብሎ የሰጡትን መግለጫ ሆናር ላይ አስተጋባ ነው። ከዛ በኋላ ደግሞ የፔንታጎን የስልላ ክንድ የሆነው ሚሊትሪ ሚሊታሪ ኢንቴሊጀንስ አሁን ለዋይት ሀውስም መጀመሪያ ለጋዜጣ ለሲኤንኤን ነው ያሸለኩት። በኋላ ላይ ግን አሁን ዶናልድ ትራምፕ እንዳረጋገጡት ለራሱ ለዋይት ሀውስ የቅድመ የቀድመ ምርመራ ውጤቱን አቅርበዋል። ባቀረበው ግምገማም የፎርዶ የታችኛው ክፍል ዋናው ሴንትሪፊዩጅስ እና ሴንትሪፊዩጅ ሶች ውስጥ ደግሞ ይሄ የሚጣራው የተጣራው ይሄ ምድ ባለው የበለጸገው ዩራኒየም ያለበት ክሪቲካል የሆነው እሱ ነው እሱ ከሞላ ጎደል አልተነካም የሚል አሴስመንት ነው። ስለዚህ ኢራኖች በጥቂት ወራት ላይ በአንድ በሁለት በሶስት ወር ውስጥ ቅድም እንዳልኩት ማታ ሳቷን አዳፍና እንዳደረች ብልህ ባተሌ ሴት ጠዋት ላይ ክብሪት መለኮስ ሳያስፈልግ ያንኑ እፍ ብላ መቀጠል እንደምችለው ሁሉ ኢራኖች በአጭር ጊዜ ከላይ ያለውን መዋቅር መግቢያውን፣ አንዳንድ ነገሮች አስተካክለው ስራ ሊጀምር እንደሚችል ነው። ስለዚህ አሁን ትልቁ ጥያቄ ሆኖ ያለው ስለዚህ ጉዳቱ ምንድን ነው? በጣም አሁን የቋንቋ ጉዳይ ሆኗል። እንግዲህ ያልተባለ ነገር የለም ይሄ ወደመ ለማለት ማለት ነው። ዲስትሮይድ ሻተርድ፣ ዲስማንትልድ እንዲህ የሚሉ ተወራራሽ ትርጉም ያላቸው ቃላቶች ተከታትለዋል። ትልቁ ጥያቄ ግን መልሶ ሊያገግም በማይችል ሁኔታ ማለት ይህንን የሚገልጸው ነው ወይ ጥቃታችሁ የሚለው አሁን ለምሳሌ ቤንያሚን ኔታንያው በገለጹት መሰረት ኢራንን ብዙ ዓመታት ወደ ኋላ አሽቀንጥረናታል ነው ብዙ ዓመታት አስር ዓመት 12 ዓመት 13 ዓመት ወደኋላ ኋላ ከርሓ ብላ እንድትጀምር የውድመቱን መጠን ለመግለጽ ነው። ስለዚህ በዚያ አገላለጽ ከሄድን ማነው ፎርዶ፣ ናታንስ፣ ኢስፋንና አራክ እንደዚሁም ደግሞ ቡሻር የሚባልም አለ። እሱንም እንደመታሽ ነው የገለጸችው። እነዚህ ወደ ስራ የመመለስ እድላቸው ዜሮ ነው ማለት ነው። ስለዚህ ኦልሞስት አዲስ ትገነባለች እንደማለት ነው። ዶናልድ ትራምፕ እንግዲህ ኦብሊተሬት የሚለውን ቃል ሲጠቀሙም ዶጋመድ የሚለውን መቼም የእኛን መቸማን ዶጋመዱን አወጣወት ካልክ የሚነሳ ነገር የለም። በዛ ነገር ነው አሁን እዛ ላይ ነው ክርክሩ እና ዋይት ሀውስ አሁን ከበባ ውስጥ ነው ማለት ትችላለህ። ይሄን ማለታች ነው ወይ ነው አሁን እንደሰማው ደግሞ አሊ ካሚኒ የሚሉት እስራኤልን ከማዳን በስተቀረ አሜሪካ የፈየደችው ነገር የለም እና ይህንን በኒክሌር ተቋማችን ላይ የፈጸመችው ጥቃት ኢትስ ኖት ዛት ሲግኒፊካንት እዚህ ይህን ያህል የምትለው ጠንካራ አይደለም ነው ያሉት። ስለዚህ እንግዲህ በሳቸው አነጋገር ከሄድን ኦልሞስት መርጃ ይኖራቸዋል የዛች ሀገር መሪ ናቸው። ስለዚህ እነዚህ ወደሙ የተባሉት በቅርብ ወራት ውስጥ ተመልሰው ስራውን መስራት ወደሚችሉበት መመለስ ይችላሉ ማለት ነው። ይሄ ነው አሁን ዶናልድ ትራምፕን ኮረንቲ ሊያስይዛቸው የደረሰው። ምክንያቱም ይገርመሃል ይሄ ራሱ 61 ሜትር ጠልቆ ዙሪያ ገባውን የሚያደባይ የሰይጣን ዲጂኖ የተሰራው ለፎርዶው ነው ቤዚካሊ። ስለዚህ በተጨማሪ ደግሞ በሌሎቹ ላይ ይሄ ከሰርጓጅ የተተኮሱ ቶማሃውክ ሚሳይሎች ሀያ ያህል ተተኩሷል። በሱም ተደብድበዋል። እና አሁን ትልቁ ነገር የሆነው ይሄ ጂቢቱ ማሲቭ ኦርዲናንስ ፔኔትሬተር ነው የሚሉት በሙከራ ተሰርቶ በሙከራ በሚገባ ውጤት ያሳየ ነው ነው የሚሉት እና አሁን እንግዲህ በተግባር ለመጀመሪያ ጊዜ መታየቱ ነው እና በተግባር ሲታይ አሳምሮ በእንትን ላይ በምንድን ነው በሙከራ ላይ በሚገባ እንደታየው ያለ ጥርጥር ዶጋመድ አድርጎታል ብለው ነው ዶናልድ ትራምፕ እየተናገሩ ያሉት። ስለዚህ አሁን ብዙ ነገር ነው አንፓትሪዮቲክ ናቸው እስከ ማለት ያደረሳቸው፣ አንደኛ ይህ የአሜሪካ ቴክኖሎጂ ነው የቴክኖሎጂ ውጤት ነው። ቦንቦ እንግዲህ የራሱ ዝና አለው አይደለም እና ዝናው የተፈተነበት ቦታ ነው። ስለዚህ ቴክኖሎጂያቸው እንዲሳቀል አይፈልጉም። እንደገና ደግሞ ይህንን ጥቃት ለማድረስ በሌሊት ተሰርቀው ገብተው ይህን ያደረጉ ፓይለቶች አሉ እና ፓይለቶችም ስራቸውን ያልተወጡ ያስመስለዋል። ላይክ የቱ ላይ ነው የምትጥለው? እንደዚህ አይነት መሳሪያ ሰርተዋል እንዲህ እንዴት የት ቦታ ላይ ሌሎች ዲቴይሎች መጥቷልና የፓይለቶቹን ብቃትም የሚያንኳስስ ሆኑን ያገኙ ዶናልድ ትራምፕ እና እውነቱን ለመናገር በጣም ስሜታዊ ያደረጋቸው ጉዳይ ነው። የካሚኒ ንግግር እዛ ቁስላቸው ላይ ጨው የሚነሰንስ ነበር። አለም እንግዲህ አሁን ብዥታው ተፈጥሯል ማለት ይቻላል። ግን አለም እንግዲህ የኢራኑን መሪ ንግግር ስንመለከትና በእርግጥም ፎርዶ እስትንፋሱ እስካለ ድረስ እስራኤል አሁንም ስጋት ውስጥ ናት ማለት የምንችልበት ሁኔታዎች አሉ ማለት ነው። ይሄ መሳሪያው እስካለ ድረስ እና መውሰድ አለብን ብዬ ማምነው እስራኤል እኮ አለች አደል የኒክሌር ፕሮጀክቱ የስጋት ምንጭ ሆነው የኢራን የኒክሌር ፕሮጀክት ተጨንግፈዋል ብላለች፣ ስጋት የለብኝም ብላለች። ካሜኒ ደግሞ የተጨነገፈ ነገር የለም በቅርቡ ቅድም እንዳልኩ እፍ ብለን እንደገና ልናቀጣጥለው የምንችለው ነው እኔ ያሉት አይደለም።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 ማህበረሰብን እንገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ ጊፍት ቢዝነስ ግሩፕ ዶት ኮም። ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 855 መደወል ይችላሉ። ጊፍት ሊስቴች ማኅበረሰብን